የዳኝነት ተቋማትን ነጻና ገለልተኛ ለማድረግ የተደረጉ ማሻሻያዎች ተጨባጭ ለውጥ ማምጣታቸውን የሕዝብ ተወካዮች ምክር ቤት ምክትል አፈ ጉባኤ ሎሚ በዶ ተናገሩ። የፌዴራል የመጀመሪያ ደረጃ ፍርድ ቤት የተገልጋይ እርካታ ጥናት ግኝቶችን አስመልክቶ ከባለድርሻ አካላት ጋር አውደ ጥናት አካሂዷል። የተወካዮች ምክር ቤት ምክትል አፈ ጉባኤ ሎሚ በዶ በዚህ ጊዜ እንደተናገሩት ምክር ቤቱ የሚያወጣቸው ህጎች የታለመላቸውን አላማ እንዲያሳኩ የፍርድ ቤቶችና ዳኞች ነጻነት ወሳኝ ነው ለዚህም ባለፉት ሰባት አመታት የዳኝነት ተቋማት ያሉባቸውን ችግሮች ለመፍታት ምክር ቤቱ በርካታ ስራዎችን ማከናወኑን ጠቅሰዋል በተለይም የፌዴራል ፍርድ ቤቶች የበጀት ነጻነታቸውን እንዲያረጋግጡ ቀጥታ ለምክር ቤቱ አቅርበው የሚያጸድቁበት አሰራር መዘርጋቱን ገልጸዋል ዘገባው የኢትዮጵያ ዜና አገልግሎት ነው የባህል መድረኮች ዓለም አቀፍ ግንኙነቶችን በማጠናከር በኩል ሚናቸው የጎላ ነው ሲሉ በአሜሪካ የኢትዮጵያ ባለሙሉ ስልጣን አምባሳደር ብናልፍ አንዱ አለም ተናገሩ። በአሜሪካ ዋሽንግተን ዲሲ የሚገኘው የኢትዮጵያ ኤምባሲ ከኢንተርናሽናል ዲሲ ክለብ ጋር በመተባበር የኢትዮጵያን የቱሪዝም መስህቦች የሚያስተዋውቅ መድረክ አካሂዷል። በመድረኩ የተሳተፉት አምባሳደር ብናልፍ እንዲህ አይነት የባህል መድረኮች ዓለም አቀፍ ግንኙነቶችን ለማጠናከር ያላቸው ጠቀሜታ በመግለጽ ተሳታፊዎችና አዘጋጆቹን አመስግነዋል። በዝግጅቱ በርካታ አሜሪካን ጎብኚዎች የተሳተፉ ሲሆን የኢትዮጵያ የባህል ልብሶች ከተፈተለ ጥጥ እንዴት እንደሚሰሩ እንዲሁም የኢትዮጵያን ታሪካዊ ቅርሶችና አዳዲስ የቱሪዝም መዳረሻዎችን የሚያሳይ ቪዲዮ ለእይታ ቀርቧል። የኢትዮጵያ ባህላዊ ውዝዋዜ ትርኢት፣ ባህላዊ ምግብና መጠጦች፣ ባህላዊ የቡና አፈላል ስነ ስርዓት የዝግጅቱ አካል የነበሩ ሲሆን ዝግጅቱን ለመጎብኘት የመጡ እንግዶች በቀጣይ ወደ ኢትዮጵያ በመጓዝ ለመጎብኘት ፍላጎት ያደረባቸው መሆኑን ገልጸዋል። መረጃው የውጭ ጉዳይ ሚኒስቴር ነው። ጥራቱን የጠበቀ የወተት ሀብት ልማትን ለማሳደግ በየደረጃ ያሉ ባለድርሻ አካላት በቅንጅት ሊሰሩ ይገባል ሲል ግብርና ሚኒስቴር አስገነዘበ። የወተት ምርትን ጥራት ለማሳደግ ብሔራዊ የወተት ልማት ስትራቴጂ ተቀርጾ በስትራቴጂው የተቀመጡ ግቦችንና የሌማት ትሩፋት ዓላማ ለማሳካት ስራዎች እየተሰሩ ይገኛሉ ብሏል። በወተት ልማት እሴት ሰንሰለት የሚገኙ ቁልፍ ተዋንያኖች እውቀትና ክህሎትን ለማሳደግ ብሎም በወተት ቴክኖሎጂ አጠቃቀምና አተገባበር ላይ ከስድስት ክልሎች ለተውጣጡ ባለሙያዎች ስልጠና እየተሰጠ ይገኛል። የግብርና ሚኒስቴር የእንስሳት ሀብት ልማት ዘርፍ ሚኒስትር ዴኤታ አማካሪ ግርማ ሙልጌታ ስልጠናውን በይፋ ሲከፍቱ እንደገለጹት በሌማት ትሩፋቱ በተሰሩ ስራዎች የወተት ልማቱ ለውጦችን እያስመዘገበ መሆኑን ጠቁመዋል። አቶ ግርማ አክለውም የህፃናት መቀንጨርን በማስቀረት አእምሮ የበለጸገ ትውልድ ለመፍጠር ወተትና ሌሎች የእንስሳት ተዋጽኦዎችን በአይነትና በጥራት ማምረት ይገባል ሲሉ ገልጸዋል። ዘገባው የግብርና ሚኒስቴር ነው።